ዛሬ አንድ ደስ የሚለኝ ቦታ ይዣችሁ ልሄድ ፈልጊያለሁ። አብራችሁ ተከተሉኝ። በቦታው ስንደርስ ነው ሁሉንም የምታዩት። ተከተሉኝ። ተናል ይሄው ቪክቶሪያ ማርኬት ሜልበርን አውስትራሊያ ቪክቶሪያ ማርኬት ላይ ይገኛለሁኝ። ቪክቶሪያ ማርኬት በጣም ኦልደስት ከሆኑ ማርኬቶች አንዱ ነው። በሜልበርን ውስጥ በጣም ታዋቂ የቱሪስት መስህብ የሆነ ቦታ ነው። በዚህ ማርኬት ላይ ዛሬ የሚካሄደውን የፉድ ፌስቲቫል ላሳያችሁ ነው የመጣሁት። ኤቭሪ ዌንስዴ ናይት ሁልጊዜ ይኖራል። ተከተሉኝ ትደሰቱበታላችሁ ሰመር ናይት ማርኬት በመባል ይጠራል። ከፋይቭ ፒኤም እስከ ቴን ፒኤም ለህዝብ ክፍት ሆኖ አገልግሎት ይሰጣል። ሰመር ናይት ማርኬቱ ሲገቡ ምንም አይነት የመግቢያ ዋጋ አይጠየቁም። በነፃ ነው የሚገቡት። መኪና ይዘው ወደ ማርኬቱ ከመጡ የመኪና ማቆሚያ ፓርኪንግ አለ። ለፓርኪንግ ግን በቆሙበት ሰዓት ልክ ይከፍላሉ። የበጋው ሞቃታማ አየር ለምሽቷ ጨረቃ ጊዜውን አስረክቦ ከምሽቱ 9 ሰዓት አካባቢ ተሰናበተን። ምሽቱ በደማቅ ጨረቃ ታጅቦ በሰው ሰራሽ መብራት አሸብርቆ በሰው ተሞልቶ የቀኑ የልብስና የጌጣጌጥ የሶቪኒየር የተለያዩ ቁሳቁስ መሸጫው ትልቁ ኩዊን ቪክቶሪያ ማርኬት በአንዳች ምታታዊ ለውጥ ልክ እንደተፈጥሯ ደማቅ ፀሐይ ቦታውን አስረክቦ ትልቅ የምግብና የመጠጥ የተለያዩ ትርኢት የሚታዩበት የመዝናኛ ቦታ ሆኖ አገኘሁት። ኩዊን ቪክቶሪያ ሳምር ናይት ማርኬት የተጀመረው እንደ ኢሮፓውያን አቆጣጠር በ1998 ዓ.ም ነው። ማርኬቱ ከዚህ ጊዜ ጀምሮ እስከ አሁን ድረስ አገልግሎት እየሰጠ ይገኛል። ውዶችዬ ይሄው እንደምታዩት ቪክቶሪያ ማርኬት ሞቅ ደመቅ ብሏል፣ በህዝብ አሸብርቋል። ጊዜው ደግሞ የክሪስመስ ስለሆነ በጣም ደስ የሚሉ የክሪስመስ የበዓል እንትን ድባብ ነው ያለው። አሁን የገባሁት ገና ስገባ ከማርኬት ወደ ማርኬት ሲገባ ከምሽቱ ወደ ናይን ኦክሎክ አካባቢ ነው፣ ግን ህዝቡን እዩት፣ ገና ጊዜ ነው የሚመስለው። አሁን የራት የሚበላበት ቦታ፣ የምግብ ቦታዎች እያንዳንዱ ሀገር የተለያዩ ሀገር ምግቦች ወዳሉበት ቦታ እወስዳችኋለሁ። አብረንም ቆይ This is a new program, Wello with TG, developed by

ለሙዚቃ ወዳጆች እዚህ ጋር የዲጄ ሚውዚክ አለ። በጣም ፈታ ዘና እያላችሁ መዝናናት ትችላላችሁ። ይሄን ይመስላል። እዚህ ጋር የሚገኙት ፉድ ትራኮቹ ናቸው። ከዚህ ጀምሮ እስከዛኛው ኮርነር ድረስ ሙሉውን የፉድ ትራክ ነው የሚገኘው። በዛኛው ኮርነር ስንሄድ ደግሞ ምግቦቹን በሼድ ውስጥ እናገኛቸዋለን። እኔ አሁን ውሃ ጥምት ስላለኝ እስኪ የሸንኮራጁስ ልጠጣ ብዬ አስቤያለሁ።

ምን ነው ብራዚል የሚመስለው እንዴ? ሰውየው ያለውን ሰማችሁ? ከየት ነሽ አለኝ። ከኢትዮጵያ አልኩት። ብራዚል ነው የምትመስለው ብሎኝ ቁጭ አይ፣ ልመስላችሁ እንዴ? ሆ እረ፣ እኔ ኢትዮጵያ ነኝ። እንጠጣ በሉ። በዛኛው ሳይድ ያሳየኋችሁ የፉድ ትራኮቹን ሲሆን በዚህኛው ሳይድ ደግሞ ከዚህ ጀምሮ በጣም ረዥም ነው እዛ ጥግ ድረስ። እንደዚህ ምግብ በዚህ መልኩ ነው የሚሸጡት ብቻውን እንደ ቴንት አይነት ነገር አድርገው የየሀገሩ ምግብ አለ። እንግዲህ የምችለውን ያህል የእያንዳንዱ ሀገሮች ምግብ አሳያችኋለሁ አብረን የመጡ ኤውሮፓያን ኖርዝ አሜሪካ ሳውዝ አሜሪካ ኤዥያን አፍሪካን የመሳሰሉ ከአርባአምስት በላይ ሱቆች የየሀገራቸውን ምግብ ያቀርባሉ። አቤት የባርቢኪው ሽታ! በቃ በተለያየ ቴንት ያሉት እነዚህ የባርቢኪው ሽታዎች የምግቡ የመጠጡ በቃ ምግብ ብሉ ብሉ ብሉ ብሉ ነው የሚያሰኝ። እንዴት ደስ እንደሚል እንዲህ ብዬ ልገልጽላችሁ አልችልም። ይሄ የኮሎምቢያ ባህላዊ ምግብ ነው። ልክ እንደኛ ዶሮ ወጥ መሆኑ ነው በፖርኩ ውስጥ ራይዝ ከተለያዩ ቅመማ ቅመሞች ጋር ተቀምሞ የተሰራ እንደሆነ ነው የገለጸልኝ። ለፖርክ አፍቃሪያን አይ ቲንክ ጥሩ ምግብ ነው ብዬ አስባለሁ። የበሉ ሰዎች በጣም እንደሚጣፍጥ ሲገልጹ ስለሰማሁ ነው። እዚህም የኮሎምቢያ ምግብ ነው። ይሄ የምታዩት የሀገራችንን ቁጭ ሀገራችንን ሽልጦ የሚመስል አይነት ምግብ አይቻለሁ። ሽልጦ አምሮበት ነው። ይህ ደግሞ የኮሪያ ምግብ ነው። ችክን እና ኪምቺ አንድ ላይ አድርጋ ነው የምትሸጠው እዚህ ጋር እና ኪምቺ የምትወዱ ሰዎች የኮሪያን ምግብ ለምትወዱ ደግሞ በቃ ምርጫ በየቦታው ሁሉም የሚወደውን አይነት የተለያየ ሀገር ምግብ አለ።

የጋና ምግብ ነው ይሄ። እንደዚህ ቆንጆ ባርቢኪው ነው። በጣም ስታፎቹ ቢዚ ናቸው። ከዚህ ውስጥ ግን በጣም የገረመኝ ነገር ሙሉ ስታፉ የተለያየ አገር ሰዎች ናቸው ያሉት። ኦንሊ አፍሪካዊት ያየሁት አንድ ሴት ነው። ምናልባት ኦነሯ ልትሆን ትችላለች ለማናገር ፈልጌ ነበር ግን በጣም ቢዚ ስለነበረች ማናገር አልቻልኩም። ኢትዮጵያን እንግዲህ እስኪ እስካሁን እየፈለግኩ ነው፣ ያገኛት ይሆናል። ካገኘው አሳያችኋለሁ። ዛሬ በቃ ጠይም ያለ ሰው ባየሁ ቁጥር ኢትዮጵያ እየመሰለኝ እየጠየቁ ነው። እዚህ ጋር ጠይም ብሎ ሳየው ኢትዮጵያ መስሎኝ የለበሱት ዩኒፎርምም አረንጓዴ፣ ቢጫ፣ ቀይ ነገር አለው ኢትዮጵያዊ መስሎኝ ከየት ነው ብዬ የጠየቅኩት ግን ኢትዮጵያ አልሆነም፣ ጃማይካ ሁነው ነው የተገኙት። እዚህ ቦታ ላይ በጣም ደስ ያለኝ ነገር ምንድን ነው? አንዳንድ ጊዜ ቤተሰብ ለሌለው ሰው ብቸኝነት እንዳይሰማው ያደርጋል። እዚህ ቦታ ላይ ቢመጡ በቃ ሁሉም በጣም ፍሬንድሊ ስለሆነ ደስ ያለው ሰው፣ ቱሪስት ሊዝናና የመጣ ህዝብ ስለሆነ እዚህ ጋር ያለው ከየትነሽ ብሎ ሁሉም አብሮ ፍሬንድሊ ሆኖ አብሮ የሚበላ የሚጠጣ አይነት ሰው ሆኖ ነው ያገኘሁት። እና ብቻዬን ነኝ እዚህ ቦታ ብሄድ ይደብረኛል ብላችሁ አትስጉ እና እዚህ ቦታ ላይ ተዝናኑ። በጣም ጥሩ ሆኖ ነው ያገኘሁት። ያው ከየትነሽ ጥያቄው ሁሉም ጋር ያለ ነው። ከየትነሽ ብሎ ሲጠይቁኝ ኢትዮጵያ በምላቸው ሰዓት በጣም ደስ ካለኝ ነገር አንዱ ምንድን ነው ዩር ኮፊ፣ አይ ላቭ ዩር ኮፊ ነው የሚሉት። እና የኢትዮጵያ ኮፊ እንደዚህ በጣም ታዋቂ ሆኖ ሁሉም ልብ ውስጥ ገብቶ ሳገኘው በጣም ነው ደስ ያለኝ። ይሄ የሴሪላንካን ምግብ ነው። እዚህ ቦታ ላይ በጣም የታዘብኩት ነገር ምንድን ነው ይህን ያህል ምግብ ለመክተፍ እንደዚህ አይነት ድምፅ በጣም ማሰማት አይገባም፣ ግን በጣም ድምፁን በጣም እያጮቡ አቴንሽን በመሳብ ይመስላል። የገበያ ሲስተም መሆኑ ነው። Yeah. Fruit? Uh, wine. Yeah. Wine.

ስለዚህ በጣም ስታፎቹ በጣም ፍሬንድሊ ስለሆኑ ኢምፕረስ አድርጎ የነበረ እንደገና ድጋሚ የመጣሁት ግን ለእኔ የሚሆን ነገር አላገኘሁም። እስኪ ሄድ ብዬ ደግሞ ልሞክር። እዚህ ጋ ደግሞ ያለው ፍሬሽ ፍሩቶች፣ እዚህ ጋ የምናያቸው ወይን፣ ስትሮበሪ፣ ማንጎ የተለያየ አይነት ፍሩቶች አሉ። እነዚህ ፍሩቶችን መርጠን እዛ ጋ ፍሪጅ አይነት ነው እዚሁ አቅልጦ እዚሁ ሰርተው እዚሁ ሰርቭ ያደርጉታል። ፍሬሽ ፍሩት ነው። በጣም ደስ ይላል። በጣም ፍሬሽ ነው። ቬሪ ናይስ ይሄኛው። ይሄ የሚሽከረከረው እንደ ፍሪጅ አይነት ነገር ነው። እዚሁ ነው ፍሪዝ የሚያደርገው የሚሰሩበትም። ዛሬ በጣም ጠምቶኛል። በጣም ሙቀት አለ ብዙም ስለሄድኩ ነው መሰለኝ፣ አሁንም እንደገና ጠምቶኛል። እስኪ እዚህ ጋር ፍሩት ጁስ አለ፣ ሌመን ጁስ ለመጠጣ ፈለግ። አብረን ቆዩ።

ሰዎቹ በጣም ደስ ያላቸው ፍሬንድሊ ሰዎች ናቸው፣ አስተናጋጆች ምኖች በየሾፑ የሚያጋጥሙን። እንዲሁ ሾፕ ውስጥ ደግሞ አንዳንድ ትሪክ የሚሰሩ ሰዎች አሉ ለፈን። ቅድም አሁን በአይስክል ይዞ ቆሞ ሲያዋራኝ የነበረው ሰውዬ ያው ቺፕስ እየበላው ስለሆነ ከቻፕ ትንሽ ልስጥሽ ያለኝ፣ እኔ ደግሞ እውነት መስሎኝ ኦኬ ስለው፣ ሜቢ ሙሉ ፊልሙን አላያችሁት ይሆናል፣ ለዛ ነው እየነገርኳቸው ያለሁት ከቻፑን ሲጫነው ቀዩ ወደላይ ወጥቶ ልብሴን አበባ አልያዝም ስ ነ ነው ይስ ኤሌክትሪክ ገመድ ነው፣ ቀዩ ኤሌክትሪክ ገመድ ነው የወጣው እና በቃ የመጨረሻ ሳቆሆይ ደስ ይላል። በቃ እንደዚህ አይነት ፈኖች ያጋጥሟችኋል። ኑና ተደሰቱ ነው ምለው ሜልበርኖች፣ እንዲሁም ከኢንተርስቴት የምትመጡ ሌሎች ሰዎች ደግሞ እዚህ በምትመጡ ሰዓት የራሱ የቪክቶሪያ ማርኬት ዌብሳይት አለ። ከስር ከቪዲዮ ሊንክ ላይ አስቀምጥላችኋለሁ። እንትን ፉት ጋይዶች አሉ። በእግር እየሄዳችሁ ማርኬቱ ምን እንደሚመስል ያስረዷችኋል። እንዲሁም ራሳችሁ መጎብኘት ትችላላችሁ። አሪፍ ነው። በቃ ሌላው ደግሞ እዚሁ እያንዳንዱ ሀገሮች ምግቦች ስጎበኝ፣ አንዳንድ ጠይም ያለ ሰው ሳይ ሀበሻ ነው እያልኩ የሀበሻ ምግብ ያለ መስሎኝ በቃ ሳንዣብብ ሌላ ሲሆኑ፣ እንደውም የሆነ አንድ ሾፕ ላይ ገባ ስል ጃማይካዎች ናቸው። በጣም እኛን ይመስላሉ። ከየት ናችሁ ሁሉ ብዬ ጠየኳቸው። ከጃማይካ ነን አሉኝ። እስኪ እንግዲህ አንድ ቀን ደግሞ እዚህ ቦታ ላይ የኢትዮጵያ ምግብ ሲሸጥ እና ይሆናል እንዴት ነው ቢዝነስ ላይ ያላችሁ ሰዎች ጎራ ጎራ ብላችሁ ቪክቶሪያ ማርኬትን ጎብኙት በጣም ደስ የሚል የቢዝነስ ቦታ ነው ይሄ ደግሞ የኢታሊያን ቤት ነው የኢታሊያን ኪውዚን ነው ፓስታ ለፓስታ ላበሮች ለፒዛ ላበሮች ለሁሉም ይሆናል። በቃ እዚህ ጋር መጥቶ ምንም ነገር አይታጣም። እስካሁን ያጣሁት እንጀራ በወጥ ብቻ ነው። እዚህ ጋር ደግሞ ለሲፉድ ላበሮች ሲፉድ ለምትወዱ ኦይስተር፣ የተለያየ አይነት ሲፉዶች አሉ። ኑ እና ጎብኙ ላችኋለሁ። ተመልካቾቼ ዛሬ የነበረኝ በቪክቶሪያ ማርኬት የነበረኝን ቆይታ የምግብ ፕሮግራሙን በዚህ ላይ ጨርሻለሁኝ። በሚቀጥለው በሌላ ቪዲዮ ላይ በዚሁ ማርኬት ውስጥ የማርኬቱን ድባብ በቀን ምን እንደሚመስል እና ምን ምን አይነት ነገሮች ለቱሪስቶች እንደሚሸጥ አሳያችኋለሁ። ሌላ ቪዲዮ ሰራለሁ። የዛሬ ቪዲዮን ግን በዚህ ላይ ጨርሻለሁ። ስለተከታተላችሁኝ በጣም በጣም አመሰግናለሁ እንደዚህ አይነት ቪዲዮዎች እንድሰራላችሁ የምትፈልጉ ከሆነ በኮሜንት አሳውቁኝ። ለመስራት ዝግጁ ነኝ። በሰላም እንገናኝ። ቻው